መንግስት የማክሮኢኮኖሚ ማሻሻያውንና ሀገራዊ የልማት እንቅስቃሴውን ታሳቢ አድርጎ የ2018 ረቂቅ በጀትን 1.93 ትሪሊየን ብር ሆኖ እንዲጸድቅለት ለሕዝብ ተወካዮች ምክር ቤት አቅርቧል። የሕዝብ ተወካዮች ምክር ቤትም ለዝርዝር እይታ ወደ ፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ቋሚ ኮሚቴው ረቂቅ በጀቱ ላይ ዝርዝር እይታ ካደረገ በኋላ ዛሬ ምክር ቤቱ ተጨማሪ ማብራሪያ እንዲቀርብ አድርጓል። የምክር ቤት አባላትም ተጨማሪ ማብራሪያ ለሚሰጡት የገንዘብ ሚኒስትሩ ጥያቄዎችን ያቀረቡ ሲሆን በተለይም መንግስት ያቀረበው ረቂቅ በጀት የዜጋውን የኑሮ ሁኔታ ከማሻሻል አኳያ በምን አይነት መንገድ ታሳቢ ያደረገ ነው በሚል ማብራሪያ ጠይቋል። የነዳጅም አለ የግብይትም ችግሮች አሉ። ስለዚህ የኑሮ ውድነቱ አሁን ካለበት ምን አክል እንደሚጨምር ይቀንሳል ነው። ግሽበቱ እየቀነሰ ይሄዳል የሚለው የእናንተ ትንበያ ነገር ግን ይሄ ይሆናል ወይ ሪል ይሆናል ወይ ነው። እንግዲህ የግብርና ምርታችን ዋና መሰረት ያደረገው ማዳበሪያ ነው። ማዳበሪያ እንዴት ዋጋው ጨመረ ይታወቃል። ነገር ግን ልክ እንደ ህዳሴው ግድብ ህዝባችን በማስተባበር ህዳሴው ግድብ ላይ ድል እንዳደረግን ከፍተኛ ለውጥ እንዳመጣን የውጭም የውጭም ጫና ሳይበግረን አሁን ለምረቃ እንደተዘጋጀን ሁሉ ማዳበሪያ ላይ ለምንድን ነው ፋብሪካ ለመገንባት ህዝባችን በማስተባበር በቅድ ያልተያዘው? ከዜጎች የኑሮ ማሻሻል ጋር በተያዘ ለተጠየቁት ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ መንግስት ሁለንተናዊ ኢኮኖሚ እድገቶችን በማስመዝገብ የዜጎችን ተጠቃሚነት ለማረጋገጥ ይሰራል ነው ያሉት። በ2018 ረቂቅ በጀትም ከአጠቃላይ የመደበኛ በጀት ውስጥ ከግማሽ በላይ የዕዳ ክፍያና ማህበራዊ ድጎማዎች ናቸው ሲሉም የህዝቡን ተጠቃሚነት ማሳደግ ላይ ትኩረት መደረጉን አመላክቷል። የተመደበው በጀት በገጠርም ሆነ በከተማ ድህነትን በመቀነስ ረገድ በከፍተኛ ደረጃ ነው የሚያግዘው። ባይ ዘ ዌይ በጣም በጣም ፕሮ ፑር ዴቨሎፕመንት በጀቲንግ እና ፖሊሲ ያለው መንግስት ነው። አሁን በአንዳንድ አባላት ተነስተዋል። የገጠር ሴፍትኔት እኮ የደሃውን ህብረተሰብ ለመጥቀም ተብሎ የተቀረጸ ፕሮጀክት ነው። በጣም እያገዘ ያለ ማለት ነው። በከተማም ልማታዊ ሴፍትኔት ላይ ሞዴል ስራ የተሰራ ነው። ለምሳሌ በአዲስ አበባ በከተማ በልማታዊ ሴፍትኔት ፕሮግራም በጣም ክሬቲቭ የሆነ ሙያተኞችን አሰልጥኖ ቢዝነስም ጭምር እንዲፈጥሩ አድርጎ ስራ ፈጥራም እንዲያደርጉ በማስቻል ነገር በጣም ጥሩ ስራ ነው የተሰራው በአዲስ አበባ። ሌሎች ክልሎችም እንደዚሁ በከተሞች የተሰራ ነው ያለው እና በጤናም በትምህርትም በሁሉም ዘርፍ የተሰሩ ያሉ ስራዎች የህብረተሰቡን ኑሮ ከማሻሻል አንጻር በጣም በጣም ከፍተኛ አስተዋጽኦ እያበረክቱ ያለበት ሁኔታ ነው ያለው። ይሄ በጥናትም የሚደገፍ ነው። የእኛም ታሳቢነት ይህንን ያገናዘበ ነው። የ2018 በጀት የሀገርን እድገት በተሻለ መልኩ የሚያፋጥን ከመሆኑ ጋር በተያያዘም ከምክር ቤቱ አባላት ጥያቄ የቀረበ ሲሆን ሚኒስትሩ ረቂቅ በጀቱ በከፍተኛ ሁኔታ የገቢ አቅምን ማሳደግ ላይ የተመሰረተ የተጀመረውን ሀገራዊ እድገት ማስቀጠልን ትኩረት ያደረገ ነው ሲሉም መልሰዋል። አጠቃላይ የመንግስት ወጪ በአብዛኛው የገቢ አቅማችንን በማሳደግ ላይ መመሰረት ይኖርበታል ማለት ነው። በገቢ አቅማችን ላይ የማይመሰረት ወጪ እዳ ከመቆለል ውጭ ዘላቂነት አይኖረውም ማለት ነው። ስለዚህ ምንም እንኳን ብዙ ሰፊ የልማት ፍላጎት ቢኖርም ወጪያችን የሚመሰረተው የማክሮ ኢኮኖሚውን ሂደት በሚደግፍ መልኩ በከፍተኛ ደረጃ የሀገር ውስጥ ገቢን የማሳደግ አንድ ዓላማን ማሳካት፣ የልማት አጋሮችን ድጋፍ ኤግዞስቲቭሊ መጠቀም፣ በአገልግሎት ማሻሻ፣ በአገልግሎት ታሪፍ ማሻሻ የምናገኘው ነጊብ መጠን በከፍተኛ ደረጃ ማሳደግ የመንግስት ልማት ድርጅቶች ከትርፋቸው የተሻለ ዲቪደንድ ለመንግስት በጀት እንዲያውሉ ማድረግ ከዚህ የተረፈው ደግሞ በደፊሲት ማኔጅመንቱ አገር ውስጥ ካለ የገንዘብ እንቅስቃሴ በፋይናንስ ተቋማት መንግስት ይበጠራል ማለት ነው። መንግስት ለምክር ቤቱ ያቀረበው የ2018 ረቂቅ በጀት አዳዲስ ፕሮጀክቶችን ከመጀመር ይልቅ የተጀመሩትን ማጠናቀቅ ላይ ታሳቢ ያደረገም ነው። ይህ ደግሞ አሁን ላይ ያለውን የልማት ጥያቄ ከመፍታት አኳያ ክፍተት አይፈጥርም ወይ የሚል ጥያቄም ከአባላቱ ተነስቷል። የመንገድ ፕሮጀክቶች ደግሞ እቅድ ተይዞ አሁን ግን በ2018 በጀት ውስጥ የሌሉ የመንገድ ፕሮጀክቶች ደግሞ አሉ። ለምሳሌ አርጆ ኑኑ ቢሎ ሞቴ አስፋልት መንገድ ወደ አምስት ስድስት ወረዳዎችን የሚያገናኝ ተይዞ ከዚህ በፊት አሁን ሄደን ኢራን ስንጠይቅም በተለያዩ ምክንያቶች በየቱ ለጊዜው አልተያዘም የሚል ነው። እኛም ከሕዝብ ተወካዮች እዚህ ውስጥ ካሉ ምክር ቤት አባላት ጋር ሄደን ጠይቀን ነበር። የሕዝቡ ጥያቄ ስለሆነ የ2018 በጀት ዓመት በተለይም ከካፒታል በጀት ጋር በተገናኘ ትኩረት የሰጠው ለአዳዲስ ፕሮጀክቶች ይልቅ ነባሮቹን ለማስጨረስ ትኩረት መደረጉ ጥሩ ነገር ነው እይወስዳለሁ በግሌ። ምክንያቱም ያለንን ሀብት ሰብሰብ አድርገን ጀምረናቸው የቆየናቸውን ፕሮጀክቶች እየፈጸምን በቀጣይ ደግሞ እነሱን ካስመረቅ ነው ላ ወደ አዳዲሶቹ መሄድ አቅማችን በተገቢ መንገድ ለመጠቀም ትልቅ ዋጋ እንዳለው እገነዘባለሁ። ይሁን እንጂ ነባር ፕሮጀክቶችም በቂ የሆነ በጀት አልተመደበላቸው በሚል ጥያቄ አለኝ። የገንዘብ ሚኒስትሩ አሁን ላይ በሀገሪቱ በተጀመረው የማክሮ ኢኮኖሚ ማሻሻ በመንግስት ላይ የተፈጠረው የወጪ ጫና በታሪክ ትልቁ ነው ሲሉ፣ በዚህን ወቅት ምክር ቤቱ ያጸደቃቸውን ፕሮጀክቶችን ለመጨረስ እንኳን ወደ 15 ትሪሊየን ብር እንደሚጠይቅ አንስተዋል። ይህ ደግሞ ምንም እንኳን የልማት ጥያቄው ከፍተኛ ቢሆንም አቅም ይፈልጋል ነው ያሉት። እነዚህ ፕሮጀክቶች ለመጨረስ የሚያስፈልገው ገንዘብ በጣም ብዙ ነው። የልማት ጥያቄውስ እንዳያችሁት ነው። ስታቲስቲክሱ ቢወሰድ በተከበሩ ምክር ቤት አባላት በውክልና ዘመናቸው በከፍተኛ ደረጃ ህዝባቸውን ወክሎ ማንሳት የሚፈልጉት ጉዳይ በዋነኛነት መንገድ ነው። ቢኮዝ መንገድ ኮኔክቲቪቲ ነው። መንገድ ጤና ነው። መንገድ ትምህርት ነው። መንገድ ልማት ነው። መንገድ ማህበራዊ ኑሮ ነው። መንገድ ግንኙነት ነው። ስለዚህ ጥያቄው ተገቢ ነው። የመንግስት ፊስካል አቅም ግን የሚመሰረተው በገቢ አቅማችን ነው። ስለዚህ ከአቅማችን በላይ ደግሞ መስራት የማንችላቸውን ጉዳዮች ቅደም ተከተል ማውጣት ግዴታ ነው የሚሆነው። ሚኒስትሩ አያይዘው እንደ ሀገር በተከናወነ የሪፎርም ስራ የቀድሞ አሰራሮች መቀየራቸውን በማስታወስ አዳዲስ የልማት ጥያቄዎችን ለመፍታት ተብሎ ከብሔራዊ ባንክ የምንበደርበት አሰራር አብቅቷል ሲሉም የተለያዩ የፋይናንስ ምንጮችን በመጠቀም የልማት ስራዎች የሚከናውኑበት ሁኔታ ይኖራልም ነው ያሉት። በአጠቃላይ ግን የ2018 ረቂቅ በጀት የሀገሪቱን ዘላቂ ልማት በማፋጠን የዜጎችን ኢኮኖሚያዊ ጥያቄ ለመፍታት የሚያስችል መሆኑን ጠቅሰዋል።